ቤት ማን ነው? ግቡ። ጤና ይስጥ እንዴ ቤቶች። ውይ መቅደሴ ነሽ እንዴ! እንደ ከረምሽ ሰላም ነሽ? የጠፍተሽ ከረምሽ። ቤት ለቤት ጉብኝት እያደረግኩ ነበረ። ግቢ፣ እስኪ ግቢ፣ ግቢ። ዝች ጋ አረፍ በይ። እሺ አመሰግናለሁ። ቁጭ በይ። እንዴት ነሽ? ደህና ነሽ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ታዲያ ዛሬ ምን እግር ጣለሽ? በወሊድ ወቅት ስለሚደረግ የህጻናት እንክብካቤ ና ከወሊድ በኋላ ስለሚኖር ክትትል ስልጠና ወስጃለሁኝ። በዚህ ቀበሌ በማደርገው የቤት ለቤት ጉብኝት ወቅትም በመውለድ እድሜ ክልል ውስጥ ያሉ እናቶች ዝርዝር ማወቅ እፈልጋለሁ። ልክ እንዳንቺ ያሉትም ማለት ነው። ይህም በየተወሰኑ ወራት እየመጣሁ እንድጎበኛቸውና በእርግዝና ጊዜ እንድረዳቸው ያግዘኛል። እሺ፣ አበቦች በዚህ ቤት ውስጥ የሚኖሩና በመውለጃ እድሜ ክልል ውስጥ ያሉ ሴቶችን ዝርዝር ማወቅ እፈልጋለሁ። እሺ። ግን በመውለጃ እድሜ ክልል ውስጥ ስቲ ምን ማለትች ነው? እድሜያቸው ከአስራ አምስት ከአርባ ዘጠኝ የሆነና ልጅ መውለድ የሚችሉ ማለት ነው። ያሁኔን መጻፍ ትችያለሽ። እማማም እድሜያቸው እየገፋ ስለሆነ በዚህ ቤት ውስጥ ልጅ የምወልደው ብቸኛ ሴት እኔ ብቻ ነኝ። አበበች አበበች ተክሉ አበበች ተክሉ። እድሜ ስንት ነው? ሀያ ሁለት እሺ አበበች ለመጨረሻ ጊዜ ወር አዋሽ የመጣው መቼ ነበር? አይ በቅጡ አላስታውስም፣ ብቻ ግን በዚህ ወር መጀመሪያ መሰለኝ። ዛሬ ቀኑ አስራ አምስት ነው። ስለዚህ ቅሪት አይደለሽ እንዳልኩሽ፣ በየተወሰነ ወራት እየመጣሁ ጎበኝሻለሁ። ግልጽ ያልሆነልሽ ነገር ካለ መጠየቅ ትችላለሽ። አይ ምናልባት ባረግዛንችን ብፈልግ ልደውል ትችላለሁ። ያው በየተወሰነ ወራት እየመጣሁ ጎበኝሻለሁ፣ በዚያን ጊዜም እንወያያለን። ስለዚህ አበበች ስለነበረን ጊዜ በጣም አመሰግናለሁ። ሌሎች ቤቶችን መጎብኘት ስላለብኝ ልሂድ። ሰላም ሰላም። የማማከሪያ ካርዶችን በእርግዝና ወቅት መጠቀም። የተግባቦት ስልቶች። የጤና ኤክስቴንሽን ሰራተኞች ጤናማ ባህሪን ለማራመድ እና ለማበረታታት የሚሰጡትን የጤና አጠባበቅ ትምህርት ለማካፈል የቤተሰብ ጤና መመሪያን በመሳሪያነት ይጠቀማሉ። ይህ የቤተሰብ ጤና መመሪያ በእርግዝና ወቅትና ከወሊድ በኋላ በሚደረጉ ጉብኝቶች ግልጋሎት ላይ ይውላል። በዚህ ትዕይንት የጤና ኤክስቴንሽን ሰራተኛዋ አንድን ነፍሰ ጡር እናት በምትጎበኝበት ወቅት የቤተሰብ ጤና መመሪያን በመጠቀም በእርግዝና ወቅት የሚደረግ ክትትልን አስፈላጊነት ስትገልጽ ያሳያል። በተጨማሪም የጤና ኤክስቴንሽን ሰራተኛዋ እናቲቱ የኤችአይቪ ምርመራ ለምን እንደሚያስፈልጋት ትገልጻለች። እዚህ ቤት እንዴት ዋልሽ? እየገፋ ነውና የሚጡናት አቦሽ፣ እሱ ምንጊዜም ነው የሚያውቀው። ሰላም ነሽ። ሰፈራችን ዛሬ ብቅ ብለሽ ኖረ። መጣሁኝ ትለን። ሰላም። ይህ በእርግዝና ወቅት ለመጀመሪያ ጊዜ የማደርግልሽ ጉብኝት ነው። ወደ ጤና ጣቢያ ሄደሽ ታውቂያለሽ? እስካሁን አልሄድኩም፣ ገና እኮ ነኝ። አዎ ነገር ግን የእርግዝና ክትትል በወቅቱ ማድረግ ተመራጭ ነው። እስኪ አንድ ነገር ላሳየሽ፣ እስኪ እንየው። ይቺ ነፍሰ ጡሯ ወደ ክሊኒክ እየሄደች እዚች ጋር ደግሞ መርፌ እየተወጋች እዚህ ደግሞ መድኃኒት እየዋጠች ይታያል። ልክ ነሽ። በጣም ጥሩ። መርፌው ደግሞ ምን ይሰራል? ክሊኑ ስለምንድን ነው? መርፌው የሚያገለግለው የሕፃኑንና የእናቲቷን ሕይወት ሊቀጥፍ የሚችል የመንጋጋ ቆልፍ በሽታን ለመከላከል ነው። የሕፃኑና እሷን ከዚህ በሽታ ለማዳን አንዲት ነፍሰ ጡርናት በእርግዝኗ ወቅት ቢያንስ ሁለት ጊዜ መርፌውን መውሰድ አለባት። የምትወስደውን ክብል መድኃኒት ደግሞ በሽታ የመከላከል አቅሟል ሊያዳብርላት የሚችል የብረት እና ፎሌት ንጥረ ነገር የያዘ ነው። በእውነት እህቴ ግን ከዚህ በፊት የመድኃኒት ወስዳ እንደሚያቅለሸልሻል ነግራኝ ነበር። እንደሚያደርግ ከሆነ እኔ አልፈልግም። አይ የተለመደ ነገር ስለሆነ ያን ያህል አያሳስብሽም። መድኃኒቱን ከምግብ ጋር መውሰድ አስፈላጊ ነው። መድኃኒቱን ስትወስጂ ያጋጠመች ችግር ካለ ልታስጠርኝና የበለጠ ልንወያይበት እንችላለን። እሺ። ክትትሉን በጊዜ ብትጀምሪ የሕክምና ባለሙያዎች ሊያጋጥሙሽ ለሚችሉ ችግሮች መፍትሄ ሊሰጡሽ ይችላሉ። እንዳንቺ ያሉ ነፍሰ ጡሮች በእርግዝናቸው ወቅት ቢያንስ ለአራት ጊዜ ክትትል ሊያደርጉ ይገባል። አየሽ ምናልባት ነፍሰ ጡሯ ደም ግፊት ወይም ሌላ ችግር ቢያጋጥማት ለህፃኑም ሆነ ለእሷ አደገኛ ሊሆን ስለሚችል የሕክምና ባለሙያዎች ድጋፍ ማግኘት ይኖርባታል። ሰላም፣ ከቤተሰብሽ ወይም ከመንደርሽ አካባቢ የእርግዝና ክትትል የሚያደርጉ ሴቶች አሉ? አንዳንዶች የሰባት ወይም የስምንት ወር ነፍሰ ጡር እያሉ ክትትል ያደርጉ ነበር። እኔ ግን እስካሁን አድርጌ አላውቅም። አሁን ግን ማድረግ እንዳለብኝ ይሰማኛል። አዎ፣ የእርግዝና ክትትልን ከሶስት እስከ አራት ወራት መጀመር አስፈላጊ ነው። አሁን አንቺ ነፍሰ ጡር ነሽ፣ ምን ለማድረግ አስበሻል? በእርግጠኝነት የእርግዝና ክትትሉን አደርጋለሁ፣ እንዲሁም በዚህ ሳምንት ጀምራለሁ። ይህ ጥሩ ሀሳብ ነው። ሰላም አንድ ነገር ልጠይቅሽ፣ የኤችአይቪ ምርመራ አድርገሽ ታውቂያለሽ? አይ እስካሁን አላደረኩም። ለምን? ምናልባት ቢኖርብኝ ሌሎች ሴቶች አያቀርቡኝም ብዬ ሰላም። መፍራት ስጋትሽ ይገባኛል። እንዳንቺ ባለ ሁኔታ ብዙ ሴቶች አሉና አትፍሪ። መንግስታችን ስለዚህ በሽታ ሁሉም በግልጽ እንዲወያዩ ያበረታታል። ነገር ግን ይህንን ምርመራ አንዲት ነፍሰ ጡርናት ብታደርግ የህክምና ባለሙያዎች ለእሷም ሆነ ለህፃኑ አስፈላጊውን እንክብካቤ ሊያደርጉላት ይችላሉ። አንዲት ነፍሰ ጡር ቫይረሱ ቢኖርባት በእርግዝና ወይም በወሊድ ወቅት ወደ ልጇ ልታስተላልፍ እንደምትችል ታውቂያለሽ? በእውነት? አዎ። ስለዚህ አንዲት ነፍሰ ጡርናት ብትመረመርና ቫይረሱ እንዳለባት ብታውቅ አንድም ለራሷ አስፈላጊ ህክምናና እንክብካቤ ይደረግላታል። በተጨማሪ ደግሞ ወደ ህፃኑ እንዳይተላለፍ የሚከላከሉ መድኃኒቶችና የምክር አገልግሎት ከጤና ባለሙያዎች ልታገኝ ትችላለች። በጊዜ ምርመራ ማድረግ ምን ያህል እንደሚጠቅም አየሽ? አንቺስ ምን ታስቢያለሽ? ምናልባት በዚህ ሳምንት መመርመር እንችል እንደሆነ እ ከባለቤት ጋር ልወያይበት። በጣም ጥሩ። በሚቀጥሉት ሁለት ወራት ውስጥ በሌላ ጉብኝት እመለሳለሁ። አሁን ሌሎች ሴቶች የሚጎበኛቸው ስላሉ ልሂድ። የተግባቦት ክህሎቶችን በመጠቀም የወሊድ እቅዱን መሙላት የእርስ በርስ መግባባት በሰዎች መካከል ልሳናዊም ሆነ ልሳን አልባ የሆኑ ግንኙነቶች ውጤት ነው። መልካም የእርስ በርስ ተግባቦት የጤና ኤክስቴንሽን ሰራተኞች እውቀቶችንና ክህሎቶችን ከእናቶች እንዲሁም ከቤተሰቦቻቸው ጋር እንዲለዋወጡ ያግዛል። ለእርስ በርስ መግባባት የሚጠቅሙ ነጥቦችን ከመመሪያው ላይ በማየት የወሊድ እንዲሁም የአደጋ ጊዜ ዝግጁነት እቅድን ከቤተሰብ ጤና መመሪያው በማጣቀሻነት መጠቀም ትችላለሽ። በዚህ ትዕይንት የጤና ኤክስቴንሽን ሰራተኛዋ አንድን ነፍሰ ጡር እናት ትጎበኛለች። በጉብኝቷም ወቅት የወሊድና የአደጋ ጊዜ ዝግጁነት እቅዱን እናቲቱና ቤተሰቧ እንዲያዘጋጁ ታማክራለች። ጤና ይስጥልኝ አበበች፣ እንዴት ነሽ? እግዚአብሔር ይመስገን። ሰላምሽ ጉድ ቤት እግዚአብሔር ይመስገን አለ ደህና ነሽ? እግዚአብሔር ነው። ቤተሰቡ ሁሉም ሰላም ነው? ሁሉም ሰላም ነው። እሁን አሁን ማ ስምን ትሮንሽ አይደል? እንደ ዘበት አይ ሁሉ ሰውነት የሚገጨመረ ነው። ጥሩ ነው። እሺ፣ የወሊድ እቅድ እሺ፣ ልንነጋገር ነው የመጣሁት። ከአሁን በፊት የወሊድ እቅድ ስለሚባል ነገር ሰምተሽ ታውቂያለሽ? የወሊድ እቅድ? አዎ፣ ጓደኛዬ ህይወት ነግራኝ ነበረ እሷና ባለቤቷ ስለዚህ ጉዳይ ያውቁ ስለነበር በራስ መተማመኗ እንደጨመረም ነግራኝ ነበር። ከጓደኛሽ ጋር በዚህ ጉዳይ በመነጋገርች ደስ ብሎኛል። ባለቤትሽ ቤት ነው? አብረን እንድንነጋገርበት ፈልጌ ነበር። ቆይ እሺ፣ ልጥራ። አማቴም አሉ፣ ልጥራቸው? እንዴ፣ በጣም ጥሩ ነው። ሁለቱንም ይዘሻቸው። እሺ፣ እሺ። ኃይሉ አቤት! ከማማ ጋር አብራችሁ? እሺ እግዚአብሔር ይመስገን። እንዴት ዋላችሁ? ሰላም ነው እናቴ። እንዴት ነው? ሰላም ናቸው እግዚአብሔር ይመስገን። ደህና ናቸው። እንዴት ናቸው? ሰላም ነው፣ ቤተሰቡም ሁሉም እ እንግዲህ ዛሬ አበበችን ሊጎበኛት የመጣሁት የመውለጃዋ ጊዜ ስለተቃረበ ና በቤተሰብ ደረጃ ያላችሁን ዝግጁነት ለማየት ነው። የወሊድ እቅዱን እንድናየው ነው የጠራኋችሁ። ትንሽ ጊዜ የሚፈጅ ና ሕይወት አድን የሆነ ነገር ነው። ትንሽ ጊዜ ሰውታችሁ አሁን ማየት እንችላለን። ሰግናለሁ የወሬድ እቅዳችሁ ይሄን ይመስላል። አሁን ደግሞ የሆነች ስዕል ላሳይሽ እፈልጋለሁ። መጀመሪያው ስዕል ላይ ምን ይታይሻል? እዚህ ጋር ጤና ተቋም ይታየኛል። እዚህ ጋር ደግሞ መኖሪያ ቤት አለ። በጣም ጥሩ አበበች። ልጅሽ መውለድ ያለብሽ የት እንደሆነ መወሰን በጣም አስፈላጊ ነው። በመኖሪያ ቤት ውስጥ ነው ወይስ በጤና ተቋም ነው? አስበሽበታል? ሀይሉ አንተስ አስበህበታል? አይ አላሰብንበትም፣ ነገር ግን የእኛ ቤተሰብ በአብዛኛው የወለዱት በመኖሪያ ቤት ውስጥ ነው። ማማስ ምን አስበዋል? አሁን እኔ እየረዳዋት መውለድ ትችላለች። ኃይሉ ልጄን በቤት ውስጥ ነው የወለድኩት። አታስቢ አበበች ስም ታስቢ ያለሽ። እኔ በእነሱ ሀሳብ እስማማለሁ፣ እንዲያውም እኮ በቤት ውስጥ መውለድ የተመቸ ነው። አዎ በደንብ ይመቻል እንጂ፣ እኔም ከእሷ ጋር አለሁ። ብዙ ሴቶችንም አዋልጃለሁ። ልክ ነው ማማ፣ ነገር ግን አዩ በወሊድ ወቅት በሚወሉት እናቶችና በሚወለዱት ህጻናቶች ላይ ችግሮች ሊያጋጥሙ ይችላሉ። እነዚህ ችግሮች በጤና ተቋም ከሆነ ሊለዩና ወዲያውኑ እርምጃ ሊወሰድ ይችላል። ወደ ሌላ ጤና ተቋምም ሊላኩ ይችላሉ። ስለዚህ ምን ታስባላችሁ? እንዲያውም ይሄ ሳይሻል አይቀርም። ምን ትላላችሁ ኃይሉና ማማ? እስኪ እናስብበት፣ እስኪ እናስብበት። እሺ አመሰግናለሁ። እንግዲህ ከዚህ በመቀጠል ስዕሎቹን አንድ በአንድ በማየት ጤና ተቋም ሄደሽ በምትወልጅበት ሰዓት የሚያስፈልጉሽ ነገሮች እንመልከት። እዚህ ጋር አንዲት ነፍሰ ጡር ወደ ጤና ተቋም ስትጓጓዝ ይታያል። በወሊድ ወቅት ወደ ጤና ተቋም መጓጓዣን መወሰን በጣም አስፈላጊ ነው። ታዲያ አበበች ወደ ጤና ተቋም ለመሄድ መጓጓዣሽ ምንድን ነው? አስራ አምስት ደቂቃ ከሚወስደው መንገድ በኋላ ባጃጅ ወይም ኒባስ ሊወስደን ይችላል። እስከዛው ድረስ ግን የመንደራችን እርዳታ ያስፈልገናል። ምጥ ላይ ስትሆኝ አብሮሽ የሚሄድ ሰው አለን እማማ አለች። ካስፈለገም አብሪያት ሊሄድ ይችላለሁ። እና አሳስብም ጤና ጣቢያ ትሄድ። እማማ ለእናቶች ያደረጉት አስተዋጽኦ በጣም አደንቃለሁ። ነገር ግን በወሊድ ጊዜ በእናትየዋና በሚወለደው ህጻን ላይ ሊደርሱ የሚችሉ ችግሮች አሉ። ምጥ ሊረዝም ይችላል። በቤት ውስጥ ከሆነ ደግሞ እናቶችን አደጋ ላይ ሊጥድ ይችላል። እንደዚህ አይነት ነገር ገጥሞት አያውቅም? ከልምዶት መቼም የምለዎት ይገባዎታል። አዎ ይገባኛል። ብዙ ገጠመኞች አሉ የሚያሳዝኑኝ። አዩ ማማ፣ ሁሉም ሰው በአእምሮ እንዲያኖረው የምፈልገው ይህንን ነው። ጥሩ ታዲያ፣ አበበች ወደ ጤና ተቋም ስትሄጂ ቤተሰቡ ማን ይንከባከበዋል? አይ ሀይሉ አብሮ እንከሄድም ማማ፣ ይጠብቃሉ። እማማ አብሮ እንከሄዱ ደግሞ ሀይሉ ይጠብቃል። በጣም ጥሩ። አሁን ደግሞ ይችን ስዕል እንመልከታት። የጤና ስቴሽን ሰራተኛ በአደጋ ጊዜ ስትረዳ ይታያል። አንቺም ልክ እንደዚህ ልረዳሽ እችላለሁ። ስለዚህ በሚያጋጥምሽ ችግሮች ጊዜ ልትነግሩኝ ትችላላችሁ አንዳንድ ወጪዎችን ለመሸፈን ያስቀመጥሽው ነገር አለ ለአሁኑ የለም የተወሰነ ብር ማስቀመጥ ይኖርብናል ምናልባት የሆነ አደጋ ቢከሰት በጣም ጥሩ ለህፃኑ ልብስና የሽንት ጨርቅስ አዘጋጅታችኋል አይ በቂ ጊዜ ስላለኝ እኔ አዘጋጀዋለሁ ስለ እቅዱ ምን ታስባላችሁ የልጄና የሚስቴ ደህንነት ስለሚጠበቅ በጣም ጥሩ ነው። በጤና ተቋም ለመውለድ መወሰንሽ በጣም ጥሩ ነው። ነገር ግን እዚያ ባትደርሱና በቤት ውስጥ ቢሆን ቤት ውስጥ የሚያስፈልጋችሁን ነገሮች እንነጋገር። ሁለት ደረቅ ፎጣዎች፣ አዲስ እና ንጹህ ምላጭ፣ አዲስ እና ንጹህ ክር፣ ንጹህ ውሃና ሳሙና ያስፈልጋሉ። እነዚህም ፎጣዎቹ ለህፃኑ ገላ መጠራረጊያና ማድረጊያ ክሩና ምላጩ ደግሞ ለትብቱ መቋጠሪያና መቁረጫ ያገለግላሉ። ውሃና ሳሙናው ደግሞ ለአዋላጇ እጅ መታጠቢያ ያገለግላሉ። እነዚህም ማዘጋጀት ትቻለሽ? እሺ። በጣም ጥሩ። ለወሊድ ያለንን ዝግጅት እዚህ ላይ አወቅን። አሁን ደግሞ በእርግዝናና ከወሊድ በኋላ ሊደርሱ የሚችሉ አደገኛ ምልክቶችን እንመልከት። ከማህጸን እንደመፍሰስ ከፍተኛ የራስ ምታት፣ ትኩሳት፣ የምጥ መርዘም ናቸው እነዚህ አደገኛ ምልክቶች በሚከሰቱበት ሰዓት በአስቸኳይ ወደ ጤና ተቋም መሄድ ያስፈልጋል። እስኪ እነዚህን አደገኛ ምልክቶች ልደግም ልትቻለሽ? እሺ፣ ከፍተኛ የሆነ ከማሀፀን ደም መፍሰስ፣ ትኩሳት፣ ከፍተኛ ራስ ምታት እና የምጥ መርዘም ናቸው። በጣም ጥሩ። ከወሊድ በኋላም በህጻናቶች ላይ ሊደርሱ የሚችሉ አንዳንድ ችግሮች ይከሰታሉ። እነዚህም በፍጥነት መተንፈስ የሰውነት ሙቀት ከፍተኛ መሆን ወይም መቀዝቀዝ ጡት አለመጥባት እንቅልፍ ማብዛትና ቶሎ አለመንቃት ናቸው እነዚህም ችግሮች ሲከሰቱ በፍጥነት ወደ ጤና ተቋም መሄድ ያስፈልጋል እስኪ እነዚህን ችግሮች ትደግሙልኛላችሁ አይ ላለባቸው እችላለሁ በፍጥነት መተንፈስ ጡት አለመጥባት ከፍተኛ የሰውነት ቅዝቃዜ ወይንም ሙቀት እንቅልፍ ማብዛት እና ከእንቅልፍ ቶሎ አለማንቃት ናቸው እሺ እነዚህን ችግሮች በሚከሰቱበት ጊዜ እናቲቱንም ሆነ ሕጻኑን በፍጥነት ወደ ጤና ጣቢያ ይዘው መሄድ ያስፈልጋል። ለዚህም ተጨማሪ መጓጓዣ ያስፈልጋል፣ ገንዘብ ያስፈልጋል፣ ለመጓጓዣ ማለት ነው። በዚህ ጊዜ ሰው የሚያስፈልጋችሁም ከሆነ እኔ ልትጠሩ ትችላላችሁ፣ አብረን እንሄዳለን ማለት ነው። የወሊድ እቅዳችሁ ይህን ይመስላል። በድጋሚ ተመልከቱት፣ የሚያስፈልጉ ነገሮችን አዘጋጁ፣ ካርቱን በጥንቃቄ አስቀምጡ። የሰውነት ሙቀት መለካት። አዲስ ለተወለዱት ህጻናት የሰውነት ሙቀታቸውን መለካት ስለ ጤንነታቸው ሁኔታ ጠቃሚ መረጃ ይሰጣል። ይህም የተስተካከለ ሙቀት እንዳለው፣ ትኩሳት እንዳለው ወይም ሰውነቱ በጣም እንደሚቀዘቅዝ ይጠቁማል። አንደኛ የሚያብረቀርቀውን የሙቀት መለኪያ መሳሪያ ጫፉ ሳብሎን ወይም አልኮል በተነከረ ጥጥ ጥረጊ፣ እንዲሁም ቁልፉን አንድ ጊዜ በመጫን የሙቀት መለኪያ ስራ አስጀምሪ። ሁለተኛ የሕፃኑን እጅ ከልብሱ አውጪ። ሦስተኛ የሚብረቀረቀውን ጫፍ ከሰውነቱ ጋር የቀጥታ ንክኪ እንዲኖረው በማድረግ በብብቱ መካከል አድርጊ። አራተኛ ከቦታው ሳይዛነፍ እጁን መልሰሽ ወደ ሰውነቱ በማስጠጋት የሙቀት መለኪያው በትክክለኛ ቦታ እንዲቆይ አድርጊ። የሰውነቱን ሙቀት ከብብት ለመለካት አራት ደቂቃ ይወስዳል። ቢፕ የሚል ድምፅ ስትሰሚ ለንባብ ዝግጁ እንደሆነ ይጠቁምሻል። አምስተኛ የሙቀት መለኪያውን በጥንቃቄ አውጪ። ስድስተኛ በማንበቢያው ላይ የሚታየውን ቁጥር ተመልከቺ። ሰባተኛ የህፃኑን የሙቀት መጠን በቅጹ ላይ መዝግቢ። ስምንተኛ ቁልፉን አንዴ በመጫን መሳሪያው ስራ እንዲያቆም አድርጊ። የሚያብረቀርቀውን ጫፍ በጥጥ አጽዢ። የክብደት ምዘና ቅደም ተከተል የህፃኑን ክብደት መመዘን። አዲስ የተወለዱ ህፃናትን ክብደት መመዘን ጠቃሚ መረጃ ይሰጣል። በመጀመሪያ የህፃኑ ክብደት በጣም አነስተኛ ከሆነ ሊሰጠው ስለሚገባ ተጨማሪ እንክብካቤና አትኩሮት ለጤና ሰራተኛዋና ና ለቤተሰቡ ጥቆማ ይሰጣል። በመቀጠል የህፃኑን ክብደት እንደተወለደ ማወቅ የክብደቱን ሁኔታ በቀጣይነት ለመከታተል እንደ መነሻ ያገለግላል። በተጨማሪም የጡት ማጥባቱ ሂደት በምን መልኩ እየተካሄደ እንዳለ ይጠቁማል። የክብደት ምዘና ልኬት። ይህ ክብደት ምዘና ልኬት ነው። ይህ ልኬት እስከ 5 ኪሎ ግራም ድረስ በ100 ግራም ልዩነት ይመዝናል። ልኬቱ በሶስት ቀለማት የሚከፋፈል ነው። እስከ 2 ኪሎ ግራም ያለ ክብደት በጣም ዝቅተኛ መሆኑን ለማመልከት በቀይ ይመሰላል። በተጨማሪም ከፍተኛ አደጋን ይወክላል። ከሁለት እስከ 2.5 ኪሎ ግራም ያለ ክብደት በቢጫ ይመሰላል። ይህም ዝቅተኛ የውልደት ክብደትን ነገር ግን መለስተኛ የአደጋ ደረጃን ይወክላል። ከ2.5 እስከ 5 ኪሎግራም በላይ ያለ ክብደት ጤናማ ስለሆነ በአረንጓዴ ይመስላል። አንደኛ ሕፃኑን የሚሸፍኑ ጨርቆች ወይም ብርድ ልብስ በሚዛኑ ከረጢት ውስጥ አድርጊ። ሁለተኛ የሚዛኑን ጠቋሚ ለአይን ትይዩ በሆነ ቦታ አስተካኪ። ሦስተኛ ብሎኑ ሙሉ ለሙሉ ቀዩን ክፍል እስኪሸፍነውና ዜሮ እስኪታይ ድረስ አሽከርክሪ። አራተኛ ከረጢቱን ከመሸከሚያው ለማውረድ በአልጋ ወይም መሬት ላይ ባለ ንጹህ ጨርቅ ላይ አድርጊ። አምስተኛ ሕፃኑን ከረጢት ውስጥ በማድረግ ወደ ማንጠልጥያው መልሺ። ስድስተኛ በራስጌ የሚገኘውን ብረት በጥንቃቄ በመያዝ መለኪያው ሕፃኑን የያዘውን ከረጢት በማንሳት ጠቋሚው በአይን ትይዩ እስኪሆን ያዢ። ሰባተኛ ክብደቱን አንብቢ ወደ መቶ ግራም በማጠጋጋት ስምንተኛ ሕፃኑን የያዘውን ከረጢት በጥንቃቄ አልጋ ወይም መሬት ላይ በማስቀመጥ ከረጢቱን ከማንጠልጠያው ለይ። ዘጠነኛ ሕፃኑን ከከረጢት በማለያየት ለእናቱ ስጪ። አስረኛ ክብደቱን መዝግቢ። በቅርብ ለወለደች እናት ለሚደረግ ተከታታይ የድህረ ወሊድ የቤት ለቤት ጉብኝቶችና እንክብካቤ እርስ በርስ ተግባቦት ወቅት የተግባቦት መሳሪያዎችን መጠቀም የጤና ኤክስቴንሽን ሰራተኞች ጤናማ የአኗኗር ባህልን ለማበረታታት በሚሰጡት የጤና አጠባበቅ ትምህርት ወቅት የቤተሰብ ጤና መመሪያን ይጠቀማሉ። የአይሲሲኤም ቻርት አዲስ የተወለዱ ህጻናትን ለመለየት የጤና ችግራቸውን ለመሰየምና ሕክምና ለመስጠት ያገለግላል። በዚህ ትዕይንት የጤና ኤክስቴንሽን ሰራተኛዋ በቅርቡ ለወለደች እናት የምታደርገው የድህረ ወሊድ እንክብካቤ የቤት ለቤት ክትትል ይታያል። ጤና ኤክስቴንሽን ሰራተኛዋ የቤተሰብ ጤና መመሪያንና አይሲሲኤም ቻርትን በመጠቀም ህፃኑና እናቲቱ ያሉበትን ሁኔታ ከመረመረችና የህፃኑ የጤንነት ሁኔታ